በአማራ ክልል የሚካሄደው ጦርነት ሲቀጥል የአማራ ፋኖ ያወጀው ዘመቻ አንድነት ዛሬ ስድስተኛ ቀኑን ይዟል። ትላንት ጎጃም፣ ጎንደር፣ ወሎና ሸዋ ላይ አምስተኛ ቀኑን የያዘው የዘመቻ አንድነት የፋኖ የማጥቃት እንቅስቃሴ በርካታ ያልጠበቁ ድሎችን ማስመዝገቡን የተነገረው በአራቱም የአማራ ግዛት ትላንት የሰሩ ጀብዶችን በስፋት ወደ እናንተ የምናደርሳቸውም ይሆናል። በቆይታችን ከየግንባሮቹ ያሰባሰብናቸው መረጃዎችና የስድስተኛ ቀን የጦር ግንባር ጅማሮስ ምን ይመስላል የሚለውን ከወታደራዊ ሚኒስትሮች ውጪም ይፋ የሚደረጉ ጉዳዮቻችን ናቸው። ታደምጧቸዋላችሁም። ከዓመታት በፊት ከደንቢዶሎ ዩኒቨርሲቲ የታገቱት ተማሪዎች ጉዳይ እንደ አዲስ መነጋገሪያ ሆኗል። ከገተው በታምር የተረፉት ሁለቱ ሴቶች ያገቱን የሥርዓቱ ሰዎች ናቸው ሲሉ የመሰከሩ ሲሆን፣ ትናንት በኢቢኤስ የቀረበው ፕሮግራም ባገዘው ኃይሎች ጫና ከዩቲዩብ መውረዱን አረጋግጠናል። ይህ ድርጊት ለዓለም ይፋ ከሆነ በኋላም ባገዘው ጫና ከዩቲዩብ ቢወርድም ዛሬ ላይ ፌስቡክን ጨምሮ በተለያዩ ማኅበራዊ ሚዲያዎች ቪዲዮው እየተንሸራሸረ ይገኛል። ይህም የመረጃ ጊዜያችን ትኩረት ነው። በስፋት ታደምጡታላችሁ። በሌላ በኩል 18 ቁስለኛ የሚሊሻና የመከላከያ ሰራዊት አባላት በገዛ አመራሮቻቸው መረሻናቸው ተሰምቷል። ተጨማሪ መረጃ ይዘናል፣ ተሰሙታላችሁ። ይህ ዱካኒውስ ነው። ዱካኒውስ አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባሮስቲ ያስደምጥናችሁ ዜናዎች፣ እንዲሁም ሌሎች መረጃዎችን ወደ እናንተ ክቡራን ቤተሰቦች በስፋት እናደርሳችኋለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር በማድረግ እስከ ፍጻሜው አብራችሁ እንድትቆዩበት እየጠይቅን አሁን በቀጥታ ወደ መረጃዎች አለፍን። ከዓመታት በፊት ከደንቢዶሎ ዩኒቨርሲቲ ታገጡ ተማሪዎች ጉዳይ እንደ አዲስ መነጋገሪያ ሆኗል። ከገታው በታምር የተረፉት ሎች ሴቶች በሸኔ ሽፋን ያገቱን እየስራቱ ሰዎች ናቸው በማለት መስክረዋል። እነዚህ ከአሰቃቂው መከራ በታምር ያመለጡ ተማሪዎች ህይወት በኢቢኤስ ላይ ቀርበው ታሪካቸውን በማጋራታቸው በድጋሚ ህይወታቸው ለአደጋ ተጋልጧል የተባለውም የብልጽግናው ፊልድ ማርሻል አሸናፊ ጎንደሬ ነው የአማራ ልጆችን እያገተም በኦሮሞ የሚያሳብበው የሸኔን ስማ ጣጥፉ ሲል በአገሪቱ ብሔራዊ ቴሌቪዥን ጣቢያ የተናገረ ቢሆንም ተማሪዎች ግን የታገቱት በራሱ በስርዓቱ ታጣቂ ኃይል እንደሆነ አጋልጠዋል። ከደንቢዶሎ ዩኒቨርሲቲ ተማሪዎች መካከል በብዙ ስቃይ ውስጥ አልፈው በሕይወት መትረፍ የቻሉት እህቶቻችን እሁድን በኢቢኤስ ላይ ቀርበው ያለፈባቸውን ለመስማት የሚሰቀጥጥ ግፍና መከራ ካጋሩ በኋላም በአገዛዙ ቀጥተኛ ትእዛዝ ሙሉ ፕሮግራሙ ከዩቲዩብ እንዲነሳም ተደርጓል። የብልጽግናው አገዛዝ የአማራ ዜጎች ሰላምና ደህንነት መጠበቅ ይቅርና ሰዎች በየዕለቱ ተነግረው የማያልቅ ሰቁቃና ግፍ ተፈጽሞባቸው በሕይወት ቢጠርፉ እንኳን የደረሰባቸውን ግፍ ለህዝብ በማሳወቅና መግለጽ እንኳ እንዳይችሉ ቀን ከሌት እየሰራ እንደሆነም ማሳያ ተደርጎ ሊወሰድም ይገባል ነው የተባለው። ብልጽግና በአማራ ህዝብ ላይ ከከፈተው ማንነት ተኮር ጦርነት አንጻር እያንዳንዱን አማራ ህይወት በቻለው መጠን ይከታተላል። ጥብቅ ቁጥጥር በማድረግ የአማራ እውነት እንዳይታወቅ ያግዳል፣ ያፍናል። ይህ የዕለት የዕለት ተግባር ሆኗል የሚሉት የመረጃው ምንጮች ሁለቱ ተማሪዎች በኢቢኤስ ቀርበው ያዩትን ስቃይና መከራን ሲናገሩ ፕሮግራሙን የሚመሩት ጋዜጠኞች እንባቸውን መቆጣጠር ተስኗቸው ሲያለቅሱም ታይተዋል። የስርዓቱ አፋኝ የጸጥታ ቡድን ወደ ኢቢኤስ ጣቢያ በመግባት ይህንን የምስክርነት ቃል አውጥተውና ኮምፒውተሩን ከነ ፋይሉ ጭነው በመውጣት በዩቲብ ላይ ተጫነውን ምጣቢያው እንዲያወርደው እያደረጉትም ተብሏል። በአሁኑ ሰዓት የሁለቱ ወጣቶች የእጅ ስልክ እንደማይሰራ ልጆቹም ያሉበት እንደማይታወቅ የገልጹት ምንጮቻችን ለአንድ ዓመት ያክል ታግተው በጫካ ካሳለፉት ዘግናኝ ግፍ በኋላ በመዲናይቱ አዲስ አበባ ላይ የሞት ድግስ እየጠበቃቸው ነው ሲሉም ገልጸዋል። በሌላ ምርጃችን የአማራ ፋኖ በጎጃም ዘመቻ አንድነት በበርካታ አካባቢዎች አውደ ውጊያዎችን ማድረጉን አስታውቋል። በላይ ዘለቀ ስምንተኛ ክፍል ጡር ያገዙ ሻለቃ መሪ ትላንት አመሻሹን እስከ ወዲያኛው በማሰናበት ታሪክ ሰርተዋል። ምን የተባለው ሽፈራው ገርባው ብርጌድ ሸበል በረንጣ ከተማም ከሌቱ አምስት ሰዓት በመግባት ከሶስት በላይ ያገዙ ወታደር ወደማይመለሱበት በመሸኘት ከሰባት በላይ የሚሆኑትን ደግሞ በማቁሰል ታሪክ ሰርተዋል የተባለው በተመሳይም በዚህ ክፍለ ጦር ደባይ ጮቄ ብርጌድ ቁይ ከተማ በመግባት የአገዛዙን ሻለቃ መሪ ኦማር የሚባለውን ከና አጃቢው ሸኝቶታል ተብሏል። አንዱ አጃቢው ቆስሎ ሕክምና ላይ ይገኛል የሚሉት የወታደራዊ መድረጃ ምንጮቻችን ጀግኖች የሰጣቸውን ግዳይ ተወጠው ወደ አዳቸው በሰላም ተቀላቅለዋል ተባለው። ይህ በእንዲህ እንዳለ በጎንደር ቀጠናም ዘመቻ አንድነት ተጠናክሮ ቀጥሏል። በጎንደር ከተማ አስተዳደር ጸዳ ክፍለ ከተማ ዘልቆ በመግባት ብርቱ ውጊያ ያደረገው የአማራ ፋኖ አንድነት በጎንደር የጎንደር የበጋቸው ክፍለ ጦሩ ለ26 ሰዓታት አድማሱን እያሰፋና እያጠበበ ሲቀጥል በጎንደር ከተማ ደቡብ ምስራቅ አቅጣጫና ደቡብ አቅጣጫ የቀጠለው አውደ ውጊያ በጸዳ ከበባ ስር የነበረውን ኃይል ለመታደግ ተልእኮ የተሰጡን ያገዙ ኃይል ከጎንደር ከተማ ማረሚያ ቤት አቅጣጫ በመነሳት የአንቦበር ከፍታን ከጀርባ በመቁረጥ እየገሰገሰ መሆኑን በመድራት ከቀኑ 6 ሰዓት ጀምሮ ለቆረጣ የመጣውን ጦር ትናንት በመቁረጥ እስከ ምሽቱ 3 ሰዓት ድረስ በሚገባ ተገርፎ ሙትና ቁስለኛውን አዝረክርኮ የተረፈው እግሬ አውጪኝ ብሎ ጎንደር ከተማ ገብቷል ብሏል። ትላንት በተካሄደው አምስተኛ ቀኑን በያዘው ዘመቻ አንድነት በጎንደር ሰባት ያገዙ ኃይል ሲሸኝ 11 ቁስለኛ መሆኑ ታውቋል። በተመሳሳይም በጎንደር ከተማ ምስራቃዊ አቅጣጫ ሰወርና ወግሎ በተሰኙ ልዩ ቦታዎች የነበረው ውጊያም ቁጥሩ ለጊዜው ያልታወቀ ኃይል ሙትና ቁስለኛ ሆኗል ሲሉ የፋኑ አዛዦች ይፋ አድርገዋል። በተያዘ መረጃ ዘመቻ አንድነት ወሎ ቤተ አማራ ግንባርም በርካታ ድሎችን መቀዳጀቱን አስታውቋል። የአማራ ፋኖ ቦሎ ምዕራብ ወሎ ኮር በአርበኛ ከረማ መሐመድ የሚመራው ሼህ ሁሴን ጀብሬል ክፍለ ጦር ታላቅ ድል ተጎናጽፏል። ም ነው የተባለው? ትናንት መጋቢት 14 ቀን 2017 ዓ ም በ10 አለቃ ሙራድ የምትመራው የሼህ ሁሴን ጀብሬል ብርጌድ አሃድ የሆነችው ጽናት ብርጌድ በከለላ ወረዳም ከማለዳም 1 ሰዓት እስከ 7 ሰዓት ተልተልይ በምትባል ልዩ ቦታ በነበረም እልህ አስጨራሽ ውጊያ ከ15 በላይ ያገዙ ኃይል ሲሸኝ ስድስት ቁስለኛ ሆኗል። ሼህ ሁሴን ጀብሬል ክፍለ ጦር ጽናት ብርጌድ ባደረጉት ከባድ ተጋድሎ በርካታው ሰራዊት ሙትና ቁስለኛ ከማድረግ ባሻገር አምስት ክላሽ ማርከዋልም የተባለውም። በሌላ ምድጃችን ያገዘው አደረጃጀት እየተበተነ መሆኑን ምንጮች አረጋግጠዋል። በብርሸለቆ ወታደራዊ ማሰልጠኛ ማርከስ ሰልጥኖ የነበሩ ከ15 በላይ ምልምል የኦሮሚያና የደቡብ ተወላጅ ሰልጣኞች ከማሰልጠኛ የወጡ ሲሆን አራቱ በቀጠናው በሚንቀሳቀሰው የአማራ ፋኖ በጎጃም አምስተኛ ክፍለ ጦር ሰራዊት ተረክቧቸዋል ተብሏል። የጠላት ጦር የፋኖን እንቅስቃሴ መቋቋም አቅም እንደሌለው በማረጋገጡ በሁሉም ግንባር እየተበታተነ ይገኛል የሚሉት ምንጮቹም አሁንም በርካቶች ካህዳቸው እየከዱ የፋኖ አደረጃጀትን እየተቀላቀሉ ነው ብለዋል። በሌላ በኩል 18 ቁስለኛ የሚሊሻና የመከላከያ ሰራዊት አባላት በገዛ አመራሮቻቸው መረሸናቸው ሰምቷል። ሰሞኑን እየተካሄደ በሚገኘው ዘመቻ አንድነት በወሎ ግንባር የቆሰሉ ሶስት የሚሊሻና 15 የመከላከያ ሰራዊት አባላት በድምሩ 18 ወታደሮች በራሳቸው አመራሮች እንዲረሸኑ መደረጋቸውን ለማወቅ ተችሏል። በሰሜን ወሎ ዞን ላስታ ላሊበላ ከተማ መጋቢት 11 ቀን 2017 ዓ.ም ተመረጠ ከንጋስ ጀምሮ እስከ አመሻሽ ከባዱ ጊያ ሲካሄድ ሟሉን የአማራ ፋኖ በወሎ ቤት አማራ የላስታ ሳሞኖ ኮርቅ ህዝብ ግንኙነት መምሪያ ዋቢን በማድረግ ሚዲያችን መዘገባው አይዘነጋም። ሰሜን ምስራቅ እዝ አሉኝ ከሚላቸው ከፍተኛ ወታደራዊ አዛዦች መካከል አንዱ የሆነውና የሻለቃ ማዕረግ ያለው አንድ ወታደራዊ አዛዥን ጨምሮ ከ30 በላይ ያገዙ ወታደሮች መገደላቸው እንዲሁም በርካታ ቁጥር ያላቸው ደግሞ ቆስለው ወደ ሆስፒታል መወሰዳቸውን መዘገቧችን እንዲሁ ይታወሳል። ታዲያ ዛሬ በደርሰ መረጃ መሰረት ደግሞ ከቆሰሉ ወታደሮች መካከል ሶስቱ የሚሊሻና 15 የመከላከያ ሰራዊት አባላት እናንተን የምናስታምበት አቅም የለንም በሚል በገዛ አመራሮቻቸው መረሸናቸውም ታውቋል። ወታደሮቹ እንዲረሸኑ ትእዛዙን የሰጠው በሰሜን ምስራቅ እዝ የ61ኛ ክፍለ ጦር ስር በሚገኘው የሶስተኛ ሬጅመንት ሻለቃ አዛዥና የላስታ ወረዳ ኮማንድ ፖስት አስተባባሪ የሆነው ሻለቃ ጫላ ነው ያሉት የመረጃው ምንጮች። ክፍለ ጦራችን መያዝ ከሚችለው በላይ በርካታ ቁስለኛ ወታደሮችን ይዟል። በጥቂት ጊዜ ሕክምና ቶሎ ሊዱ የማይችሉ ወታደሮችን መቀበል አንችልም በሚል ነው እርምጃው እንዲወሰድባቸው ያስደረገው ብለዋል። ክብራም ቤተሰቦች ከዱካኒውስ ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት በሰላም ቆዩኝ።